ሰላም ሰላም፣ ጤና ይስጥልኝ ቤተሰቦች፣ እንዴት ናቸው? አማን ናቸው። እኔ ያለው እስከ ርሜስከን ክብር ስፈልጌታ እኔ በጣም ጤና ነኝ፣ በጣም ሰላም ነኝ። ሰላማቸው የበዛ ይሁንላቸው የዘወትር ምኞቴ ነው። ትላንትና ፍቅር የማምጣቱ በጣም በጣም በጣም በጣም በጣም ደስ ብሎኛል፣ በጣም ደስ ብሎኛል። ነገር ግን ዋጋው ሰጥታለች ደስ ብሎኛል። ቅጣት ማለት ይሄ ነው። በቃ ለወንድ ልጅ ቅጣት ማለት ይሄ ነው። ቅጣት ማለት ይሄ ነው። ግን ልጅን አታሰቃዩት፣ አታሰቃዩት። ነግሬያቸው ልጅቶን አታሰቃዩት። እኔ የእሷ ስቃይን ማየት አልፈልግም። እኔ የእሷ ይምባ ማየት አልፈልግም። ልጅቶን አታሰቃዩ። በቃ ብድር ማለት ይሄ ነው። የቆራጥ ልጅ ብድር ማለት ይሄ ነው። እናንተ ባለፈው በረንዳ ላይ ቁጭ አድርጋች ስላስለቀሳችሁ በአንድ ቀን ለቅሰው በሳምንቱ ወይም ደግሞ በሶስት በአራት ቀን እቀጣለች፣ ደስ ስል። ለዚህ ነው ካልቀረ ጀግና ይውለድ የሚለው ለዚህ ነው። በጣም ደስ ብሎኛል። ቤተሰቦች ቤተሰብ ሰብስክራይብ፣ ላይክ፣ ሽር ያደርጋቸው። ሁለት ሺ ስቲ ያስገቡ። ሁለት ሺ ያስገቡ ስቲ። እናንተ ሁለት ቦታ ይቆራረጣቸው ነው። ሁለት ሺ ያስገቡ። እናንተ ቆይ እኔ ግዴታ ፍቅርዬ ዱባይ ማምጣት አለብኝ እንዴ ቆይ ለእናንተ ቤት ግዴታ ዱባይ ማመጣት አለብኝ እንዴ እኔ ቆይ እኔ ዱባይ ማምጣት አለብኝ ብሎ ኖሮ እስካሁን አስር ሺህ መቶ ሺህ ታስገባላችሁ በቃ እኔ ዱባይ ማምጣት አለብኝ ልጅቷን እስቲ አስገቡኝ እስቲ እኔ ዱባይ ማምጣት አለብኝ አስገቡኝ ምቀኞች ምቀኞች ሽረኛ ምቀኞች እና ምን ማለት ፈልጊ ነው። በእውነት በጣም ደስ ብሎኛል። የምር በጣም ደስ ብሎኛል። ለደስታ ወደር የለውም። ጌታ ምስክሬ ነው። የጀግናው ማለት ይሄ ነው። በቃ ኪንግ ናት። ለኔስ ኪንግ ኪንግ፣ ኦ ማይ ጋድ ኪንግ። በቃ ከማንም ከማንም ለኔ የምትበለጥ በላይ ልጅ ናት። በቃ የበላይ ልጅ ናት። በቃ ከማንም ጋራ ከማንም ጋራ ማላካት የበላይ የጀግናው ልጅ ናት ማለት ነው። እና በጣም ደስ ብሎኛል። በጣም በጣም ለደስታ ወደር የለም። በፍራንክ ከሆነ መምጣቱ ደስ ብሎኛል። አይ ቲንክ እኔ በውስጥ ምስምር እስከ ልኩ ነግር ያታለሁ። እባክሽ ተቆራጭ ንገሪ ንገሪ፣ ይሄ እውነት ነው ወይ ውሸት ነው ወይ ብዬ ረ ወርቅዬ፣ በጌታ ምን እንደምታስቢ እንደዚህ ታስቢ የለሽ እንድ ብለኛለች። እኔ ግን ጠይቅ ያታለሁ። እሷ እንዳትናግሪ እባክሽ እንዳትናግሪ፣ ፍራንክ ነው ግን እነሱ ላሰቃያቸው ብላ ስትናገር፣ እባክሽ ስለው ሰዓት እባክሽ አታበላሽብኝ ስራዬ፣ እንዳታበላሽ እንዳትንግሪ ስላለች ነው ዝም አልኩኝ። እንዳትናግሪ ይሄ ፍራንክ ነው አለችን። ከዛ በኋላ በክብርሽ እንደዚህ ስትሰራ አያስጠላም ወይ? በክብርሽ ዝቅ ብለሽ እንደዚህ አይነት ወራዳ ነገር ስትሰሪ አይደብርሽም ወይ? እባክሽ እኛ እኮ ተሳቀቀን። እኛ በጣም ተሳቀቀናል ለአንቺ ብለን በአንቺ ምክ እኛ በቃታ በጣም በጣም ተሳቀቀናል። በእውነት በጣም ፈራን። ይሄ እውነት ነው። አረብ ጌታ ስም በምንድነው እንደዚህ የሚነግሪው? በምን ብዬ ልንገርሽ እኔ ጌታ ምስክር ነው። ፍራንክ ነው አለችኝ። በቃ እሽ ብዬ ዝምታ መረጥኩኝ ማለት ነው። እሷ እሷ እንደዚህ ስላለች በጣም ዝምታ መረጥኩኝ። ትላንትና ጠዋት ደውዬ ነበርኳት በዝምታ መረጥኩኝ። እና እንደዚህ ስለውሳት፣ ለምን ስልክ አንስተሽ ለምን አታወሪም ስለውሳት ለማንም ብናገር ሚዲያ ላይ ይናገራሉ ፍራንክ ነው ብሎ ያወራሉ። እነሱም ሲያወሩ ነገር ደግሞ ልጆቹ ስለማይቀበሉ ስለሚቀበሉን አውቄ ነው ዝምታ የማረጥቁኝ እባክሽ እንዳትናገሪ ለማንም እንዳትናገሪ ግሩፕ ስራሱ ገብተሽ እንዳትናገሪ ስላለች እሽ ብዬ ዝም አልኩኝ እና በጣም ደስ ብሎኛል ደስ ብሎኛል ቶሎ ቶሎ ብለን እሷን ሁለት መቶ ሺህ እናስገባ እባካችሁ እባካችሁ ሺር ሺር አድርጋችሁ ሁለት መቶ ሺህ ብር እሷን አስገቧት ሁለት መቶ ሺህ መግባት በጣም ጓጉታለች ሁለት 200000 አስገቧት። በጣም ደብሮኛ ዛሬ ለምን እንደሆነ አላውቅም። 200000 አስገቧት። እንደዚህ ማለት እወዳለሁ። ቤቷን ሰብስክራይብ፣ ላይክ፣ ሼር አድርጓት። ኮፕሊን፣ ኮፕሊን፣ ኮፕሊን ከርጋችሁ 200000 አስገቡ። ሁላችሁ አንድ ላይ ሆናችሁ 200000 አስገቡ። ሁለተኛ ደግሞ የምናገረው ነገር ትላንትና እኔ በሮታ ላይ የሰራው ቪዲዮ ብዙዎቻችሁ በውስጥ መስመር ገብታችሁ ያላችሁ ቃላት አለ እኔ ምንም አልልም። ልቦና ይስጥን ማለት እወደዋለሁ። ከአሁን በፊት እንዴ ያቆሸሸ ሰው የለም፣ እንዴ ያቆሸሸ ሰው የለም። ነገር ግን ሰው አንድ ሰው ልጅ እኔ በጣም የሚፈራው ነገር እኔ በጣም የሚፈራው ነገር ምንድን ነው? እርግዝና የሚባለው በጣም ፈራለሁ። እርግዝና የሚባለው በጣም ፈራለሁ። ከሞት አፍ ነው የምንተርፈው ማለት ነው። የወለዳችሁ ታውቃላችሁ፣ ግን ያልወለዳችሁ ገና ጨቅሎቹ ምንም አታውቁም። ስድር ስታያላችሁ ነገር ግን እኔ ናት የማትኩኝ ስንት አመት ስንት ወር ነው ስንት ቀን ነው? አምስት ቀን ምጭ በስድስት ቀን ነው ወለድኩኝ። አምስት ቀን ሙሉ ንጌተን ተማጭ ተማጽኜ ም ደግሞ ሚጥ ላይ ሆኜ አምስት ቀን ሙሉ ሆስፒታል ያለው ሁሉ ሰው ጆሮ ይዞ ኡ ያልኩኝ ኡ ለምን እንደ እንደዚህ ነካ ያልኩኝ እምዶ ምመጣ ምመጣ ዶክተር ሁሉ እየሰደብኩኝ እየማጣው እየተደባደብኩኝ በቃ አምስት ቀን ሙሉ ተሰቃይቼ በስድስተኛ ቀን ከቀኑ አራት ሰዓት ይሁለታ ነው ነጀ ወለድኩኝ ማለት ነው። እና እኔ እርግዝ እርጉዝ ሰው ሲያዩ በጣም ፈራለሁ። እርጉዝ ሰው ሲያዩ በጣም እራሱ መንገድ ላይ ሲያል ፍራስ በጣም ፈራለሁ። ለምን ብትሉ ከአድ ከሞት አፍለኛ የምንድን ነው ጌታ የወለዳችሁ ታውቃላችሁ። የወለደ አንጀት ያውቃል። እኔ እርጉዝ ሰው ላይ መቃለድ በጣም ፈራለሁ። ለዛ ትላንትና በጣም ደስ ብሎኝ እንኳን በሰላም ወለደች ብዬ እንኳን በሰላም ረገዘች ብዬ እንኳን በሰላም እውነት እነተኛ ልጅ ከሆነ ፈጣሪ እንግዲህ ልጅ ይስጣት ብዬ ነው ቪዲዮ ሰራው ማለት ነው። ሌላ ነገር አስቤ ሌላ ነገር ክፉ ነገር አስቤ ወይም ደግሞ ሌላ ነገር አስቤ አይደለም። ጓደኞቼ ካጠፋው እንግዲህ ምንም አደርግ አልችልም። እሱን ካጠፋው እናሻሽላለን፣ ችግር የለው። ሶ ትላንትና ደስ ስላለ ነው ይሄ ቪዲዮ ሰራው ማለት ነው። በክፋት አስቤ አይደለም። እና እና ሌላ ምን አስቤ ነው? ሌላ ምን መናገር ፈልጌ ነው? ቡሩካ ደግሞ ምኑ ሆኖ ነው? ጥያቄ ሆኖብኛል። ባለፈው እግሬ አሞኛል፣ በጣም ያመመኝ ነው። አርቲስት እና ዘፋኞቹ ውድድር አለ ምናምን ብለው ነገር ሆነ ነበር። ነገር ግን እስካሁን አልተሻለም ወይ? ይሄ ጥያቄ ነው። እስካሁን አልተሻለም ወይ? ይሄ ጥያቄ ነው። በሚቀጠል ደግሞ። ይሄ ሁለተኛ አበጋዝ አበጋዝ ሁለተኛ አበጋዝ ይሄ ማነው? ማን ነበረ ስሙ? ከብሩክ አገር የሚሰራው ማን ነበረ ስሙ? እሱ ስምንት ግን ወረስቼዋለሁ። አበጋዝ ማለት ነው። ልጅቷ ለምን ማታክ አንድ ገፋት ትራታል፣ ሁለት አስተኝተህ ውሃ ደፍተህ በሀይለንድ እንዲማታታል። ባዳ ማለት ይሄ እኮ ነው። ባዳ ባዳ ነው ሲበዳ እስካንጅት ነው አለች እናቴ ስትተረት። ባዳ ባዳ ነው ሲበዳ እስካንጅት ብለው በባዳ እጅ አሳይታል። በባዳ እጅ አሳይታል። አንተ ድሮ ለሷ ፍቅር እንደሌለ በደንብ እናውቃለን። ለምን ብትል፣ አንተ ለጥቅም ነው እንጂ እሷ ፍቅር ሲኖር ኖረ እነዛ አታደርገውም። ለጥቅም ብለክ ነው በደንብ ታቃልቃ ለጥቅምክ ነው። ባዳ ስለሆንክ እንደዚህ መሬት አስተኝተክ ውሃ ዳፍተክ በለዋ ላይ። ከዛ በኋላ ደግሞ ሀይላንዱ በእሷ ላይ መወረወሩ መምታቱ፣ ምን አመጣክ አንተ? ማነክ? እጁን ታጥባል። እጁን ታጥባል ወይ በበረከታ፣ እጁን ታጥባል ወይ እሷ ለማምታት ከክ ደደብ፣ የመጨረሻ ደደብ፣ ድንቆሮ። አንተ የሆነክ ሰው ደግሞ ደደብ ትላለክ። ምንም ማይገኝ ደደብ፣ የዜሮ ደደብ አንተ ነክ። በሚቀጠል በሚቀጣጠል በእለትህ ተቃጠል አንተ በሚቀጠል በሚቀጣጠል አርጊዥ ያለው ብላ እሷ ስትል ሰዓት ሳካው ካንተ ማረገዝ ሞት አይሻልም እንዴ? ካንተ ማረገዝ ሞት አይሻልም እንዶ? አልጋር እንኳን ተኝታል። አንተ ራሱ ማስጠት እንዳንተ ሲያምር ይቀረዋል። እሱ እሱን አንተ ሲያምር ይቀረዋል። መጨረሻው ላይ ደግሞ ቡሩካ የቡሩካ ነው ስለው ሰዓት ቡሩካ እርግዝና ከምኑ ነው የሚመጣው? አለ ይሄ ነው ሌላ ያሳቀኝ። እርግዝና ከምኑ ነው የሚመጣው? ስለ ሰዓት በሰላምታ ይመጣል። ቡሩካ እርግዝናው ከየት ነው የሚመጣው? ከምኑ ነው የሚመጣው ብሎ ሲጠይቀው ሰዓት በጣም ሳ አሳቀኝ። ቡሩክዬ እርግዝና ከሰላምታ ይመጣል፣ ከሰላምታ ይመጣል፣ ከአበላሉ ይመጣል፣ ከመጠጣጡም ይመጣል። አንድ ብሎ ቁጭ ብለን ስምናወራም እርግዝና ይመጣል። ምን በንተ ብቻ ነው እርግዝና ከዩት ነው የሚመጣው ብለ የጠየቀው ጥያቄ ይመልሳለሁ። እኔ ነው የሚመልስልኝ እሷ ሳይሆን እኔ ነው ለእንተ መልስ የምሰጠኝ። እርግዝና በሰላምታም ይመጣል፣ በአነጋግርም ይመጣል፣ ስንስቅም ይመጣል። ደብ ቁጭ ብለን አብረን አንድ ሰው ላይ ቁጭ ብለን ስናበላም ይመጣል። በቃ ይሄ ነው አደለ የፈለገው። ይኸው መልስ መልሽ ያለሁ ልጅቶች እንዳጠይቃት በስጀመር ደግሞ ማናት ፈቲያ ፈቲያ፣ እኔ እንጃ አትንክ ያለችው እሷ አንቺን አትንክ ማለት ይገባት ድርሻ። አንቺ እሷን አትንክ ብለሻል። አይንክ ደንግጠሽ ትሆኝ አንቺ። እሷ እርግዛለች ጣፍታለች ብትል ለንቺ ደስተኛ ነሽ። አንቺ ደስተኛ ነሽ ለምን ብትይ፣ ፍዋድ ልመያዝሽ አንቺ እሷ አልፈልግም ህጅ ያለው ብትል ለንቺ ደስታ ነው። ለንቺ ሙሉ በሙሉ ደስታ ነው። ለንቺ ደስታ መሆኑ በጣም ቢናቃለ ለንቺ ደስታ ነው። እኛም ደስታ ነው። እሷ እሷ ከፍዋድ ለይታ ሄዳለች ብትል ዘውትር ምኞታችን ነው። ለኛ ደስታ ነው። በጣም በጣም ትልቅ ደስታ ነው። ለኛስ፣ ለምን ብትል፣ ለምንም ክብር የሌለ ሰው ነው ማለት ነው። ለምንም፣ ለምንም፣ ለምንም ክብር የሌለ ሰው ሀዘንታ የሚባል ነገር የሌለ ሰው ክብር የሚባል ነገር የሌለ ሰው አነጋገር ማያውቅ ሰው ኖረ አኖረ ሄደ አልሄደ ቀራ አልቀራ መጣ ሄደ። ምንም አይሞቅም ምንም አይበርድም። በቃ ምንም አይሞቅም ምንም አይበርድም። እንደው ፍዋድ ከሶ ላይ ታንቺ እንደው ብትወስጅ በጣም የዘወትር ምኞታችን ነው። ጌታን በጣም ምኞታችን ነው። ሰው ልጅ ይቀይራል። ሰው ልጅ ይለወጣል። ሰው ልጅ አስገራ ምስራ ይሰራል። ሰው ልጅ በቃ ከምንም ከምንም ሰው ልጅ ይለወጣል ይቀይራል። ግን እሱ ማይቀይር ማይለወጥ በቃ እንስሳ ብለው በቃ እንስሳ እንስሳ እንኳን የበላው ቦታ ያውቃል፣ የሚቆመው ጋጣታው ያውቃል፣ ቦታው ያውቃል። አህያ እንኳን የበላው ነገር ያውቃል፣ ተመልሶ ደግሞ የሚጠላው ቦታ ያውቃል። አንድ ሰው አንድ ነገር ራሱ አንድ ከብት ወይ አህያ ከብትም ሆነ በግም ሆነ እህል ላይ ሲገባ ያ የእህሉ ባለቤቱ ከማታ ተመልሶ የዛ ቦታ አይቆም፣ አይሄድም የእህሉ ባለቤቱ እርሻ ላይ ሆነ መሬት ላይ ሆነ በረንዳ ላይ ሆነ እየተሰጠ ነገር ሆነ ጓሮ ላይ ያለ የበላ ነገር ከሆነ አህያም ሆነ ሆነ ሰው አህያው ከተመታ በኋላ ያ ተመልሶ አህያው የዛ ቦታ አይሄድም። ለምን ትላንትና ስለተመታ፣ ለምን ትላንትና ስለተቆጣ፣ ትላንትና ስለተባረረ ያ ቦታ አይሄድም። ቦታው ያውቃል፣ ጥፋቱ ስለሚያውቀው ማለት ነው። ተመልሶ አልመታም ብሎ ቦታው አይሄድም። ግን እሱ ታጥቦ ታጥቦ ጭቃ ነው። ታጥቦ ታጥቦ ጭቃ ነው።

ሲጀመር ደግሞ መጨረሻው ላይ ቡሩካ ጥሎ ሲሄድ ጎትታ አመጣች፣ አስቃ አምጥታለች። ቡሩካ ያው ጨዋ ስለሆነ የጨዋ ልጅ ስለሆነ እሷ ሲጠይቅም እሽ ብሎ ተመልሶ ማጣ ከዛም ሲማታም ዝም ብሎ ቆሞ ያያል። በልብ የሰረቀ ልብ በሰረቀ አይን በስርቆት አይን ሹልክ ብሎ እኔ አለ አይደለ እንደዚህ የገባ ሰው ያውቃል። የሆነ የሞተ አይን በስርቆት አይን ያያት ነበረ፣ ነገር ግን አራዳ ላው እንደዚህ ነው። በቃ አራዳ ልጅ ማለት እንደዛው ነው። አራዳ መሳም ላይ ፓራ መሳም ላይ አራዳ ይንክሳ የሚለው እንደ ብሩክ አይነት ነው። ጀግና ነው። በስርቆት አይኑ አየ። ተናዶ ነበረ። ተመለሰ። በጣም ደስ ብሎኛል። በጣም ደስ ብሎናል። ቀጥይበት፣ ከብሩክ ጋር ቀጥይበት። ሂጂበት፣ አትመልሺ፣ ሂጂበት። በጣም ደስ ብሎኛል። ግን ክብርሽ ሚነካ ነገር ልጅ አትስሬ አትስሪ ክብርሽ ሚነካ ነገር ማንነትሽ የሚነካ ነገር ማንነት የሚያቆሽሽ ነገር ስንሰራ ዝም ብለን ማየት አንፈልግም። እንልና አንቺና ብሩካ ክንግ ናቸው። በቃ ለእኔ ክንግ ናቸው። ምን ብዬ ልንገራቸው? በቃ ለእኔ ጀግናዬ ናቸው። በቃ ለእኔ ጀግናዬ ናቸው። በአነጋገር በአስተያየት፣ በአወራራቸውም ደሞ በምንም ነገሩም ለእኔ በቃ እናንተ ሁለታቸውም ክንግ ናቸው። በቃ ስለዚህ ስለዚህ በጣም ነው ደስ አለኝ። በጣም በጣም በጣም በጣም ደስ ብሎኛል። ቀጥሉበት ሁለታችሁም፣ ሂዱበት፣ በጣም ለደስታ ወደር የለውም። ልጄ እባክሽ ክብር የሚነካ ነገር፣ ክብር የሚያሰድበ ነገር፣ ክብር የሚያቋሸሽ ነገር፣ ክብር ዝቅ የሚያርግ ነገር እንዳትሰሪ፣ በአትሰሪ ደስተኛ ነኝ። እና ማለት ወዳለው ውድ ተመልካቾች ወይ ውድ ቤተሰቦች የሁላችን ፈንዲሻ ፋሚሊዎች ናቸው። ፈንዲሻ ፋሚሊዎች በሙሉ እወዳቸዋለሁ፣ አከብራቸዋለሁ ያጠፋው ነገር ካለ